የህፃናት ማቆያ ነው። ሰላም ቤተሰቦች፣ ይህ በቡ በአለም የዩቲዩብ ቻናል ነው። አማርኛ ፊደላትን በጣም በቁሳቸው ብዙ ስለሆኑ እንደየእድሜያቸው ከባብለን በሶስት መጠራ እናያለን የእድሜ ደረጃቸው ጀማሪ ህፃናት አራት ዓመት የሞላቸው ሲሆኑ ደረጃ አንድ የሚባሉት ደግሞ አምስት ዓመት የሞላቸው ህጻናት ናቸው። ደረጃ ሁለት ምንላ ደግሞ ስድስት ዓመት የሞላቸው ህጻናት ናቸው። ይህ ቻናል ህጻናት የአማርኛ ፊደላትን ሳቢ በሆነና ሊገባቸው ሊረዱት ዝርያቸውን በቀላሉ መንገድ ሊዘዩ በሚችሉ መልኩ የተዘጋጀ ፕሮግራም ነው። ጥረ መንገዳቸውን ታሪኮቻችንን፣ ቅርሶቻችንን፣ እሴቶቻችንን የሚያውቁበት የሚማሩበት ነው። ስለዚህ ወዳጆች ይህንን ፕሮግራም ሰብስክራይብ በማድረግ ቤተሰብ ሆኖ ላለሆን